አመሰግናለሁ ምን ይችል እንዴት ውላችኋል ተመልካቾቻችን በዛሬው እለት ለግብርና ጉዳዮች ቋሚ ኮሚቴ በዝርዝር ሲታይ ቀርቦ በዝርዝር ሲታይ የነበረው የተለያዩ ባለድርሻ አካላት እንዲሁም ደግሞ ባለሙያዎች ሲሳተፉበት ውይይቶች ሲያደርጉበት የነበረው የእንስሳት ጤናና ደህንነት ረቂቅ አዋጅ 1376 ህዝባር 2017 በመሆን በዛሬው እለት በህዝብ ተወካዮች ምክር ቤት ጸድቋል ማለት ነው። ከዚህ ቀደምም ኢትዮጵያ የእንስሳት ጤና ና ደህንነትን የሚመለከት አዋጅ ነበራት። ይሁንና ይህ አዋጅ በተለይ ከእንስሳት ጤና ጋር ደህንነት ጋር ተያይዞ ክፍተቶች እንደነበሩበት እንዲሁም ደግሞ በተለይ ደግሞ የእንስሳት ውጤቶችን እንዲሁም ደግሞ እንስሳቶችንም ጭምር ወደ ውጭ ለመላክ በምታደርገው ሂደትም ላይ ችግሮችን ሲፈጥሩባት እንደነበረ ምክንያቱም ደግሞ የዓለም አቀፍ ተወዳዳሪ ሆኖ ለመቆየት ይህ አዋጅ አስፈላጊ መሆኑ ጋር ተያይዞ እንዲሁም ደግሞ ከህግ ጥሰቶች ጋርም ተያይዞ የነበሩበት ክፍተቶች መነሻ በማድረግ ይህ አዋጅ እንግዲህ በዛሬ ወደ ሁለት ረቂቅ አዋጁ ጸድቋል ማለት ነው። በዚህ ረቂቅ አዋጅ እንግዲህ መነሻ እያደረጋቸው የተለያዩ ጉዳዮች አሉ። በተለይ ደግሞ ኢትዮጵያ እንደ ሀገር እየሄደችበት ያለችው ከግብርናው ጋር ተያይዞ በተለይ የሌማት ትሩፋት አንዱ እንደመሆኑ ታዲያ ከዛ ጋር ተያይዞ የእንስሳት ጤናና ደህንነት ደግሞ ወሳኝ ነው። ታዲያ ይህንን መነሻ በማድረግ ይህ ሀገር እየሄደችበት የምትገኘውን የሌማት ትሩፋት ስራ ለማጠናከር ሚና እንደሚኖረውም ተገልጿል ማለት ነው። ከዛ ባለፈ ደግሞ ከዚሁ ጋር ተያይዞ በተለይ የውጭ ምንዛሬ ለማግኘት የምትሰራ ቸውን ስራዎች በዚህ በእንስሳት ጤናና ደህንነት ላይ የራሱ አስተዋጽኦ ይኖረዋል ይህ አዋጅ ተብሎም ታምኖበታል ማለት ነው። በተለይ ደግሞ ዓለም አቀፍ ተወዳዳሪነትን ለማጎልበት ምክንያቱም የጤና ጉዳይ ነው የሰዎችም ጤና ሰዎች የሚመገቡትም ከመሆኑ ጋር ተያይዞ እንስሳቱንም እንዲሁም ደግሞ የእንስሳት ውጤቱንም ከዛ ባለፈ ደግሞ ተረፈ ምርቱ ለውጭ ገበያ የሚቀርብ እንዲሁም ደግሞ ሰዎች የሚመገቡትና አንዳንዱም ደግሞ በተለያየ መንገድ ጥቅም ላይ የሚውል ከመሆኑ ጋር ተያይዞ ጤናና ደህንነቱ ወሳኝ ከመሆኑ በመሆኑ አስገ ገዳጅ ህጎችን፣ አለማቀፍ ህጎችን መሰረት አድርጎ ይህ አዋጅ መውጣቷ ብዙ ጊዜ እንደሚጠየቅም በተለይ ደግሞ የውጭ ምንዛሬ ለማግኘት በሚሰራው ስራ ላይ የራሱ እንግዲህ ተግዳሮት ሆኖ በመቆየቱ ይህንን ለማገዝ እድል እንደሚከፍት ተገልጿል። ከዛ ባለፈ ደግሞ የስራ እድልንም ከመፍጠር አኳያ ይህ አዋጅ የራሱ የሆነ አስተዋጽኦ እንደሚኖረውም እንግዲህ የተገለጸበት ነው ማለት ነው። ከዛ ባለፈ ከሰው ወደ እንስሳ እንዲሁም ደግሞ ከእንስሳ ወደ ሰው የሚተላለፉ በሽታዎችንም ለመከላከል ይህ አዋጅ የራሱ አስተዋጽኦ አለው። በተለይ ከዚህ ከእንስሳት ሕክምናም ጋር ተያይዞ አሉ የሚባሉ ክፍተቶችን ለማረምም አስተዋጽኦ እንደሚኖረው በዚህ ወቅት ተገልጿል ማለት ነው። ይህ አዋጅ ሌላው ደግሞ በተለይ በቋሚ ኮሚቴው የቀረበው አዋጅ ማለት ነው ሊሻሻሉ ይገባቸዋል ያላቸውን የኃላፊነት የትርጉም እንዲሁም ተጠያቂነትን ጋር ተያይዞ እንዲሁም እንደ አዲስም ያሻሻላቸው ጉዳዮች አሉ ማለት ነው። ብዙ ጊዜ እንግዲህ ስንጠቀምበት የነበረው በተለይ የዚህ እንስ ተዋጽኦ ብለን የምናነሳው ሀሳብ አሁን ላይ ተቀይሯል ማለት ነው። ቃሉ የእንስሳት ውጤት በሚልም በአዋጁ ላይ መሻሻሉ እንደ አዲስ መቀየሩም ነው የተገለጸው ማለት ነው። እንዲሁም ደግሞ ከአጠቃላይ ከአዋጁ ጋር በተያያዘ ከምክር ቤት አባላት ጥያቄዎች ተነስተዋል። በተለይ ደግሞ ከእንስሳት ጤና ጋር እንዲሁም ደግሞ ደህንነት ጋር በተያያዘ እንዲሁም ደግሞ የእንስሳት ውጤቶችን ለገበያ ከማቅረብ ጋር እንዲሁም ደግሞ ከምዝገባ ጋርም ተያይዞ የሚነሱ ጉድለቶች ጋር እንዲሁም ደግሞ ሰዎች የሚሰሯቸው አንዳንድ የተጠያቂነት ጉዳዮችም ጋር ተያይዞ የተነሱ ሀሳቦች አሉ። በተለይ ጤናቸው ያልተጠበቀ እንስሳትን ለተጠቃሚዎች ማቅረብ እንዲሁም ደግሞ ከአንድ ቦታ ወደ አንድ ቦታ ይቅርታ ማዘዋወርም ተጠያቂነትን እንደሚያስከትል፣ ሆኖም ግን ያው የራሱ ሂደቶች እንዳሉትም ተገልጿል። ከዛ ባለፈ ደግሞ የማረጋገጫ የጤና ማረጋገጫ ያልተሰጣቸውን ምርቶችም ለህብረተሰቡ ከማቅረብ ጋር ተያይዞ የቀረቡ ከህግ ማቀፍ ጋር ተያይዞ የቀረቡ የቅጣት ጣሪያዎች መሻሻል ቢደረግባቸው፣ የቅጣት ጣሪያ በሚል ጥቂት ነው ገንዘቡም፣ የቅጣት አወሳሰኑም እና እዚህም ጋር መሻሻል ቢኖርበት የሚሉም ሀሳቦች ቀርበው ነበር። ይህ እንዴት ይታያል የሚለው የምክር ቤቱ አባላት ሀሳብ ነበረ። በተሰጠው ምላሽ በተለይ ደግሞ ከእንስሳት ጋር ተያይዞ ቀጥታ ግንኙነት የሚኖራቸው አብዛኛውን ጊዜ አርብቶ አደሮችና አርሶ አደሮች ከመሆናቸው ጋር ተያይዞ የእነሱን የኑሮ ሁኔታ ታሳቢ ያደረገ መሆኑ በዚሁ በምክር ቤቱ የተነሳው ጉዳይ ነው ማለት ነው። ቀጥሎ ደግሞ የእንስሳት ስጋ መርማሪ ባለሙያ የሚለው ቃል ከአፈጻጸም ጋር ተያይዞ ችግሮች አይፈጥርም ወይ የሚለውም እንግዲህ ከምክር ቤቱ አባላት የተነሳ ጥያቄ ነበረ። አሁንም ቢሆን በተለያዩ በተለይ እነዚህ ቄራዎች ብለን እኛ የምናነሳቸው ላይ እንደዚህ የስጋ መርማሪ ባለሙያዎች መኖራቸው ምክንያቱም ይሄ ጤና ጉዳይ ከመሆኑ ጋር ለምግብነት የሚቀርብ ከመሆኑ ጋር ተያይዞ እንደዚህ አይነት ባለሙያዎች ስላሉ ምን አይነት ችግሮች ያፈጻጸም ችግሮች እንደማይኖሩ በምክር ቤቱ ተነስቷል፣ ማለት ነው። በአጠቃላይ ግን እንግዲህ በዛሬው እለት እንደ ሀገርም እንዲሁም ደግሞ ለአርሶ አደሩም ለአርብቶ አደሩም የራሱ አስተዋጽዖ ይኖረዋል እየተባለው የእንስሳት ጤናና ደህንነት ረቂቅ አዋጅ በህዝብ ተወካዮች ምክር ቤት ጸድቋል፣ ማለት ነው። ለአሁን ያለኝ መረጃ ምን ይችል ይህን ይመስላል። አመሰግናለሁ።